ተታጁድ በኋላ ቁርአን አላህ ጋር ምን ተዋወቅበት ወር ነው። ለዐለኩም ተጠቁ አላህ ለዐለኩም ተጁኡ ልትራቡ አላለም። ለዐለኩም ተዓጠሹ ልትጠሙ አላለም። አለ የደረቁ ጉሮሮዎች፣ የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ አለይሂ ሰላቱ ሰላም ይቁም ለፈለፉ ፈመሳኢም የጾመኛ የተቀየረው ያፍጠረን አጥየቡ عند الله من ريح المسك አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለው። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጦም ይመነዳው ይሄ አቡ ሁረይራ ባስተላለፉት

ፈትተሽሪፍ ጾምንም አላ ከፍታውን ሰቀልናል። ጾም የኔ ነው እኔ ነው እምከፍለዋል አለ። ተውባ አድርገን ወደ አላህ ተመልሰን እንጠብቀው። ሌላኛው ሰውን ከመበደል ሰውን ከማስቀየም እራሳችንን እናርቅ። ረመዳን ላይ ሲመጣ አንድ የተለመደ ነገር አለ። አውፍ እንባባል አው አውፍታ በኢስላም የተከበረ ነው። ነገር ግን ሰውን በድለ አስለቅሰ ገንዘቡን ወስደ ንብረቱን ባዶ አርገበት አውፍ ምትለው ከሆነ እንባባ ምትል ከሆነ አውፍ ካል አውፍ ነው። ነገር ግን አንድ ነገር ወቅ። የሰው ገንዘብ ይወሰድክ፣ በሰው ገንዘብ መኪና ብትነዳ፣ በሰው ገንዘብ ፎቅ ምትገነባ፣ በሰው ገንዘብ ሰዎችን ምታስለቅስ፣ ሲደወልልህ ስልክ ምዘጋ፣ እዳው አይቀርልህም። ነቢዩ ሰለላሁ ዐለይሂ ወሰለም ትልቁን ኢባዳን ጂሃድን አንስተው፣ ጂሃድ ሁሉንም ወንጀል ያስምራል፣ ኢለ ደይን አሉ። ደይን የሰው እዳ ሲቀር ዛሬ አበዳሪ ወይ ተበዳሪ ሞታል ተብሎ ይበደራል። ከዛ የሆነ አገሪቷ ላይ ነገር ሲከሰት ወይኔ ነው ከሞትኩ እሱም ከሞትከ በቃ በዛ አለ ያለው ላ እንደ ሞት ካትቀርም እውነት ነው። ይሄ ረመዳን አላህን ሱብሐነሁ ወተዓላ ንጹህ ሆነን የምንገናኝበት መሆን አለበት። አሁን እንደምታውቁት ረመዳን የተወሰነ ጊዜያቶች አልፈዋል። ቢሆንም ግን ጊዜው አላለቅም። ገና እድሎች አሉን። ወደ አላህ በስትክክል ያልተመለስን ሰዎች ካለን ወደሱ በስትክክል መመለስ ይኖርብናል። ፍፁም ያላህ ነው። ከአላህ ጋር የምናደርገው ሚስጥር ነው። ስለዚህ ይህንን እድል ተጠቅምን እስከ መጨረሻው ህይወታችንን መቀየር ይኖርብናል። ለአንድ ጊዜ ለአንድ ወር ለአምስት ቀን አደለም፣ መቀየር አለብን። እስከ መጨረሻው ድረስ ህይወታችንን ማስተካከል አላ ስብን ወደሚወደው ሀያት መመለስ ይኖርብናል። ይህን ደግሞ ማድረግ እንደምንችል ጾሙ ረመን አሳይትሆናል። ና በዚህ መልክ ወደ አላ ስብን ጥርት አድርገን ንያችንን አስተካክለን ወደሱ እሱ መመለስ ይኖርብናል። አንድ የህንፃ ባለቤት ባለሀብት ሰዎችን አከራይቷቸው ነበር። እዛ ህንፃ አንዱ የቤት ኪራይ መክፈል አልቻለ። ካልቻልክና ውጣ ብሎ ሰውየው አባለ። ቀዝቃዛና በረዶ ወቅት ነበር። ወጥቼ ድንኳን ላይ የተቀመጥኩ በቀናት ውስጥ መሬት መንቀጥቀጡ ተነሳና የሰውየውም ህንፃ ፈረሳ። አሁን ይላል ግለሰብ

እንደተጨካከነ ነው። ተውበት ላይ አይደለም፣ ዱዐ ላይ አይደለም፣ አደለም፣ ሰደቃ ላይ አይደለም። ሰው አላህ ካዘነላቸው ጥቂቶቹ በቃ ል ይሄ ዱኒያ አልሳካል ብሎ ንግዱ ስንክሳር ካጣብህ የሕይወት ኮምፓሱ ከጠፋ እናትህ እግር ላይ ተመለስ፣ የአባትህ እጅ ላይ ውደቅ። ብሮን ዋሌደኝ መጀለበት ተውፊቅ ፊዱኒያ አልአራ ብዙ ጊዜ የረመዳን ጾም ሲነሳ ተውበት ማድረግ ወደ አላህ መመለስ የሚባለው ነገር ሁልጊዜም ተያይዞ የሚነሳ ነገር ነው። ግን ወደ አላህ መመለስ ያለብን ለአንድ ወር ብቻ አይደለም፣ ሁልጊዜም ወደ እሱ መመለስ አለብን። የሰው ልጆች ነን ወንጀል እንሰራለን፣ ነገር ግን ወደ አላህ ስብሀኑ ተዓላ መመለስ ይኖርብናል፣ አዛኝ መሀሪ ሩህሩህ የሆነ ጌታ ስላለን። ሁልጊዜም ወደ እሱ ብንመለስ ተእጁን ዘርግቶ የሚቀበለን ጌታ ነው ያለን። መኪና እስኪገዛ አላህን ይማጸናል፣ ሲይዘው ያማራል። ቤት እስኪ ሰራ ሩጧል፣ እስኪከራይ ይለዋል፣ ሲይዘው ጸጋው አይታየውም። ሶስተኛው ነገር ነው የሚታየው ወደ ጸጋ ተመለስ። ተኝ ተመነሳት ጸጋ ነው። አማትረ ሌላውን አትመልከት። አንተ ያለህበትን ጸጋ አስተንትል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም

ቬነስ ሁሴን የምትባል የአርባ አንድ ዓመት ሴት አለች። የሁለት ህፃናት እናት ነች። እቺ ሴት ልቧን ይዛ የምትዞረው በፖርሳዋ። አዎ ልቧ ከዓመታት በፊት ምቱን አቆመ። ደመ ግፋቱን አቆመ። ዶክተሮቹ አርትፊሻል ልብ ሰሩላት። ሰውነቷ ሊሸከመው ስለማይችል በትቧ እያይዘው በፖርሳ ልቧን ሰጥቷት ይሄ ፖርሳ ደምን ይገፋል፣ የልብን ሚና በአርቲፊሻል መልኩ ይጫወታል። እቺ ሴት ጠዋት ጠዋት ልጆቿን ትምህርት ቤት ስታደርስ እነሱ የምሳቃቸውንና የትምህርት ቤት ቦርሳቸውን ሲይዙ፣ እሷ ደግሞ ልቧን በቦርሳው ይዛ ታደርሳቸዋለች። ባትሪው እንዳያልቅባት ተለዋጭ ባትሪ ይዛለች። አንተ ልብህ ጤነኛ፣ ሳምባ ሰላም፣ ጨጓራ የሰጠውን ፈጭቶ ያድራል ወላኪ

ተናገሩት ከአንድ አራት መቶ አርባ አምስት ዓመት በፊት እኛን አይቶ የተናገሩ የዚህን ዘመን ዑማ አይቶ የተናገሩ ነው፣ ነቢ ዓለይሂ ሰላቱ ወሰላም። እመስሎ አደለን በግሩፕ በግሩፕ ነው የሚቀመጦት። አብሮ ከተቀመጡ በኋላ ሌላ ወሬ የላቸውም ስለ ዱኒያ እንጂ እንደነዛ አይነት ሰዎች ጋር አትቀማመጡ አሉ ነቢ ዓለይሂ ሰላቱ ወሰላም።

አለም ትጥኪለን ልጀና ጀነት አስገባህን አይደለንም ወይ ወቱንጂና ሚንናር ወቱንጂና ምንናር ከጀሀነምም ነፃ ወጣህን አይደለን። ዴት ሌላ ምን እንፈልጋለን ይላሉ የጀነት ሰዎች። ይህን ጥያቄ ተጠይቀው ከሚመልሱት አላህ ያደርገን። ወንድሞቼ፣ ከቀልባችሁ ሆናችሁ በልባችሁ ጆሮ አዳምጡኝ። እስላማዊ ማህበረሰብ ጠንካራ ትውልድ እንዲፈጠር በአላህ ላይ ኢማን ያለው ትውልድ መፈጠር አለበት። በአላህ ላይ ጽኑ የሆነ ኢማን ታዕሪፍ ቢላህ አላህን ማወቅ ኢማንን ይገነባል። ጠንካራ እስላማዊ ትውልድ እንዲፈጠር ካስፈለገ

ሱራው ከቁጥር አንድ ጀምሮ እስከ ስድስት እስከ ሰባት ካያችሁት አላህን ነው የሚያስተዋውቀው። ሱራ ተርሱህ አልኢማን ቢላህ ፊ ቁሉብ አልሙእሚኒን በአማኞች ልቦና ውስጥ አላህ ማን ነው የሚለውን እምነት ኢማን በውስጣችን ታሰርጻለች። ለምን? ጠንካራ እስላማዊ ትውልድ ለመገንባት አላህን ማወቅ መሠረት ስለሆነ። አላህ ስብሓነው ተዓላ ሰምተው ከሚጠቀሙት ሰዎች መካከል ያድርገን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲደረስ ላይክ እንዲሁም ሼር በማድረግ የአጀሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ እንዲሁም ስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ አድርጉ።